ምን ኢትዮጵያ ኦርቶዶክስ መጽሐፍ ያሳተመችው ብቻ የማርያምን ተአምረኛነት ይናገራል። ሌላው ዓለም ዝም ብሎ ኢትዮጵያ ኦርቶዶክስ ግን ተገለጠላቸው። ታውቃለህ፣ ሐዋርያቶች አልተገለጠላቸው። ከሐዋርያት ነው ተቀብለናል የሚሉት። አንድ ሐዋርያ ግን አላቀበላቸውም። በሉ እንግዲህ የማርያም ታምር ይህን ጽፈንላችኋል፣ እንዳቀበልናቸው አቀብሉ ያሏቸው አንድ ታምር በሌለበት እነሱ ግን ነገረ ማርያምን ሳትጨምር ጨምር፣ ወይ ደግሞ ሌላም ሌሎች መጽሐፍትን በማርያም ዙሪያ የተጻፉትን ሳትጨምር ጨምር፣ ታምረ ማርያም ላይ ብቻ ህልቆ መሳፍርት ታምር ጽፈዋል። አንድ አንድ እንዴም ኤርሚ ማነ ቃላቢ እና ደንበኛ ፖለቲካ መሆኑን ወይም ደግሞ ብሬን ወሽ እያደረጓቸው እንደሆነ በጣም ዳጊ፣ የእኛውን የተቀበሉት እስኪ ማን ነው የሚባለው? ባምቢ ነው ባርናባስ ተቀበለው አለውኝ። እሺ እዚሁን ይመለሳል። አንድ ሶስት ደቂቃ ባርናባስ ሰላም ነው። በርናባስ ሌላ ኦርቶዶክስ አላችሁ? ዳጌ ልጁን እኮ ያው እናውቀዋለን። ዝም ብሎ ጠማማ ነው እና የራሱን እንትን አገኘ። ግን ቢያመጣ አሪፍ ነው፣ እድል ስጠው። አንድ ቁጥር ይጻፍና አግኝቻለሁ ካለ ጥሩ ያስተምረን እንግዲህ ያላነበብነው የማርያም ታምር ካለ የማርያም ምልጃ ካለ እንገሩ። አስበዋል። ኦርቶዶክስነት ግን መከራ ነው፣ በቃ መከራ ነው። በዚህ ዘመን ኦርቶዶክስነት አንድ መምህር አንድ ሊቃ አንድ እንትን መጥቶ ይኸው ጥቅሱ ይኸው ክፍሉ ይኸው እንትን ሚልና የሚታደጋቸው ተረቱን፣ የሆነ እንደምንም ብሎ ደጋግፎ ምንትን የሚል የለም። ሁሉም ሰጥ፣ ሊቃውንቱም ሰጥ። ከማቴዎስ ማርቆስ፣ ብሎ መጥቀስ የሚችል አንድ ወንድ የሌለበት እምነት ነው። አስበዋል። ይኸው ምልጃዋ ብሎ ሚል ሁሉ ነገር ባክፋይር የሚያደርግ ትላንትና ኤርቢ እያሰማን ነበረ። እንግዲህ ለምልጃ ራሱ ለማማለድ ሁሉ ስፍራ መገኘት አለባት። ይህን ስንት ብለናል እዚህ ቤት። እሺ ያንተን ጸሎት እንዴት አርጋ ነው የከሌን በምትሰማበት በዛው ከንድ ውስጥ ማርያም የምትሰማ ሁለት ሶስት ቦታ በአንድ የምትገኝ ከሆነ፣ እንግዲህ በአለም ላይ ማርያም ማርያም የሚል ደግሞ ብዙ ሊኖር ይችላል። ሁሉ ቦታ እንዴት ነው የምትገኘው ሲባል ሰው ጥያቄውን መመለስ የቻለ የለም። ኦምኒ ፕሬዘንት አይደለችም። ጌታን የማይጋራ ማንነት አላጋራትም ያ ምንድን ነው ሁሉ ቦታ መገኘት ሁሉን ማወቅና ሁሉን መቻል ነው ይሄንን በሌለባት ይሄ ጸጋ በሌለባት ጉዳይ እንዴት ነው አይ ጸጋውን ሰጥቷታል ይሄን ፀጋ እኮ ሰጣት ማለት እግዚአብሔርነት ወደ አራት አደገ ማለት እኮ ነው በቃ አካል መለኮቱ አንዱ መለኮት በአራት አካል ይገለጻል በሶስት ይገለጻል እሱ አራተኛ ሆነች ማለት ነው ሰጣት ማለት እንግዲህ እግዚአብሔር ይሄን አደረገ ማለት በቃ እኮ እግዚአብሔር የሚባለው አካል ከጊዜ በኋላ አደገ ማለት ነው የሚጋራስ ማንነት ነው ወይ ከዚ የሰጠሁትን ምሳሌ ይዞ ነው እንግዲህ ያድነናል ያሉት መዝሙረ ያሬድም ግራ ገባው። እኔ ምን አልኩኝ? እኔ ለምሳሌ አሜሪካ ሆኜ ሳውት አፍሪካ ያለ ሰው ው ማናገር እችላለሁ፣ እዛ መገኘት ሳይጠበቅብኝ። ለምን? ቴክኖሎጂ ስላለ። አንተና ማርያም ግን እንዴት ነው የምታወሩት? ቴክኖሎጂ እንግዲህ የለ። መቼ ስላለሁኝ መንፈሳዊ ዓለምን በቴክኖሎጂ አድርገው እንዴት ይጠይቃል እንደዚህ ለእኔ ስለ የሰራ ልኝ መንገድ አለ እሱ ለማርያም ይሰራል ነው ያልኩ እኮ። ለእኔማ ሰርቶልኝ እኮ እያየሁ ነው። ሁሉ ቦታ መገኘት ስለማልችል እኔም ኦምኒ ፕሬዘንት ስላልሆንኩ እንደ ማርያም እኔም ፍጡር ስለሆንኩኝ አትሊስት እኔ ግን ቴክኖሎጂ የተጠቀምኩ ነው። ስለዚህ እንግዲህ መልስ የሆናችሁ እንደሆነ ኦርቶዶክሶች መልሱልን። አንተ አሜሪካ ሆነ ሳውት አፍሪካ ያለውን ሰውዬ ማዋራት ከቻልክ እሷም አጸደ ነፍስ ሆና ማናገር ትችላለች ካልከኝ እኮ በእኔ መንገድ ተጠቅማ ነው? በምን መንገድ ተጠቅማ ነው የምታናግርህ? የእኔ መንገድ ቴሌግራም፣ ዋትሳፕ፣ ቲክቶክ፣ ስልክ ይባላል። የእሷ መንገድ ምን ይባላል? በመንፈስ የምትለኝ ከሆነ እስኪ በመንፈስ የተገናኘ ከምድር ጋር ኮሚኒኬት ያደረገ ምን አይነት አገናኛ አይነት ነው የሚገናኘው? እንዴት ሁሉስ ቦታ ተገኘ? እኛ ቴክኖሎጂ ፈቀደልን። ለዛውም ቴክኖሎጂውም ሁሉ ቦታ እንድንገኝ አይደለም የፈቀደልን ስቲል አሜሪካነቴ ያለቀኩኝ ካለሁበት ስፍራ ለቅቄ አይደለም እኔም በሆነ የማናገረውን ሰው ማናገረው እሱም ቢሆን ኦምኒ ፕሬዘንት አላረገኝም ቴክኖሎጂም ኦምኒ ፕሬዘንት አላረገኝም አትሊስት ግን አክሰስ ፈጥሮልኛል ኮሚኒኬት ለማድረግ ሀው ዱ ዩ ኮሚኒኬት ሜሪ እንድገረና እኮ ነው ግራ የገባኩ። ስታስበውም ወደ ተግባርም ስታመጣውና በጣም ሲል የሆነ የምልጃ ጉዳይ በጣም የተመታ የተመታ ጉዳይና የኢትዮጵያ ኦርቶዶክስ ውስጥ ብቻ የሚያጠነጥን ነው። ሌላ ዓለማት ተጨቃጭቆበት አውርቶት የማያውቅ የሰነፍ ምሳሌ ሰጥተው ለቀዋቸዋል። ወደኋላ ተመልሰው ቆይ ቆይ፣ እዛ ጴንጦቹ እያጣደፉን ነው። እሺ ማን የጠየቃት ሲሉን ማን በላቸው እንኳ ብለው አልነገሯቸውም። ዝም ብለን የሰደዷቸው እንደ ማነው ያ እሳት አስሮ እንደለቀቀው እና እንግዲህ በጣም የሚገርም ነገር ዳጊ፣ ለምሳሌ መዝሙረ ዳዊት ላይ ምዕራፍ አርባ ላይ አይ ቲንክ ይመስለኛል፣ ክፍሉን ከፍቼ ላነብብ እችላለሁ። ግን ይህንን ነገር ስመው ከዛ ይሄንን ሰው እንቀበለዋለን፣ ይህንን ወንድም እንቀበለዋለን። እንደዚህ ዘንበል ብላ የችኔ ኪዳ መምራት አሳብሽ ምንም የለም። አሁን አይታ ለዚህ ጋር ለምሳሌ የኦምኒ ፕሬዚደንት የእግዚአብሔር ባህርይ የእሱ ብቻ የሆነውን ነገር ማርያም እንደተካፈለች ወይም ማርያም ራሷ መለከቱ እንደሆነች የሚያሳይ አይነት ነገር ነው። ቆይቻል ዳዊት መዝሙር ላይ ምዕራፍ አርባ ላይ ቁጥር አንድ ላይ ያል ቆይቼ እግዚአብሔርን ደጅ ጠናው እርሱም ዘንበላልኝ ጮቴንም ሰማ ይላል ስለዚህ ዘንበል አለልኝ ዘንበል አለችልኝ ይላል። ቆይቼ ኪዳነ ምህረትን ጠናው እሷም ሰማች ዘንበል አለች ብሎ የዳዊትን መዝሙር ኮት አድርጎ ወስዶ ለማርያም ማለት ለእግዚአብሔር የቀረበውን ነገር ማለት ነው ለእሷ የመስጠት ነገር እናይበታለን። እዚህ ላይ ካየ ስ ማርያም ማለት መለኮት ናት ማለት ነው። አንድ ነገር እንዳልከውም ከአሜሪካ ከየትኛውም ፕላኔት ሊሆን ይችላል፣ ከየትኛው ማለት የምድር ጫፍ ሆን ይችላል። ሶሪ ፕላኔት ከኛ የምርጫፍ ሊሆን ይችላል። ሰው የሚጸልየውን ጸሎት ከየትኛውም ሀገር ያንን ነገር የምትሰማ ከዛ ደግሞ የምታደምጥ ደን ወደ ጸለየው ሰውዬ ደግሞ ዘንበል የምትላት ማለት ነው። የትኛው የኦርቶዶክሳዊ ማርያም እሷ መለኮት ናት። የመለኮትን ባህሪ ፉሊ ሼር ያደርገች። ስለዚህ ኦምሊ ፕሬዘንት ናት እሷ ማለት ነው። ዘንበል ሚስ እንዳልደረግ ዲስኮት እንዳልደረግ ኢቨን ቴክኖሎጂ ስራ ስኮ ሁሉ ቦታ እንድትገኝ ያደርጋል ማለት ሁሉ ነገር እንድትሰማ የሁሉ ሰው ጥያቄ እንድትሰማ ያደርጋል የሁሉን ሰው ልመና የሁሉን ሰው አትችልም እኮ ኢቨን ቴክኖሎጂ ራሱ እኮ አትችልም። አይደለበት? እንግዲህ ሰልጠነህ በጣም ይህን እንደ ኤክስኪውዝ እንኳ ብትወስደው በሱ ራሱ ሁሉን መስማት ሁሉ ቦታ መገኘት አትችልም። እሱ ራሱ ሊሚቴሽን አለው። ሪፖርት በኢየሱስ ክርስቶስ ምን ጉድ ናቸው። በኢየሱስ የመጣ ታፕ ታፕ ያድርጉ። ሜርሲ አላችሁ አለ። ፓስተር ሳላም አይታይ ፓስተር ሳላ ነው አይደል? ፓስተር ሳላ ሳሌ ሳሌ አላብም። ቀጥሉ እናንተ። በጣም ነው የሚገርመው። በጣም በቃ ሰሞኑን ያስሱን ብቻ ነው። በነገራችን ላይ የእነሱን ጣዖት ለማስመለጥ በቃ በዚህ ልክ ነው። እዚህ ያሉት 269 ሰዎች ኮፒ ሊንክ እንዲያደርጉት ፔጁን መሆን ይገባዋል። ያው እንግዲህ የወንጌልን ስራ በዚህ ደረጃ አብሮ መስራት ይገባል ብዬ አስባለሁ እና እዚህ ያላችሁ 268 ሰዎች የአገልግሎት እንዲቀጥል የምታስቡ ሰዎች ሀያ ሀያ ጊዜ ኮፒ ሊንክ ብታደርጉ ጥሩ ነው ብዬ አስባለሁ። እየሰማችሁ ይህን ብታደርጉ ደስ ይለኛል። ከሪስትሪክሽን ወዲያው መውጣት መቻል አለበት ፔጁ ያ እውነት ነው። እቺ አሁን የምትሰጠው ጊፍት ደግሞ ቆንጆ ናት። እቺ የቲክቶክ ሳይኗ መስጠት የምትችሉ ሰዎች የቲክቶክ ሳይኗ ሌላ ጊፍት ትታችሁ የቲክቶክ ሳይኗን አድርጓት። የኤርሚያስም እኮ ገብቶ ተደብቋል ረጅም ሰዓት። ያው እንትን የእግዚአብሔር ቃል ሊፈልግ ነው ብዬ ነው እኔም ዝም ያልኩት። ኤኒዌይስ ወገኖች በደንብ ሼር አድርጉት፣ ታፕታፕ አድርጉት እና እቺ የቲክቶክ ምልክቷ የቲክቶክ ምልክቷ እችኛዋ አሪፍ ናት። እሱን እናድርግ። በደንብ ተባረኩ ቅዱሳን። እስኪ ሀያ ሺ እናድርገው ኮፒ ሊንኩን ሀያ ሺ ኦልሞስት ሁለት መቶ ሰባ አምስት ሰው አለ። ሀያ ሺ ማድረግ እንችላለን። ሀያ ሺ እናድርግና እናድርግ እና ከዛ ታፕታፑ እንደውም ደህና ነው ያለው። ከዛ ወደ ታፕታፑ ሙቭ እናደርጋለን። ኮፒ ሊንኩን ብቻ ሀያ ሺ እናስገባው አታድርጉ። እኛ የጠየቅነው ወንጌል አማኞችን ነው ሲጀመር። እናንተ ምን ትሰራላችሁ እዚህ? ሂዱ ስትባሉ አትሄዱ፣ እዚህ ደግሞ ትሆኑና እኛ ወንጌል አማኞች ናቸው የሚያደርጉት አታድርጉ፣ አንፈልግም፣ አናረግም ይላል እንዴ! ደግሞ ዛሬማ በቃ ፊልተሩ በደንብ ተጠቅማችሁበታል። የቲክቶኩም የሚጠጣውንም ፊልተር ነው የተጠቀማችሁት። ወንጌላ ማኞች ሼር ያደርጋሉ። ወገኖች ሼር አድርጉ፣ ተባረኩ። ጌታ እየሱስ ይባርካችሁ። በቃ ይዘጋብኛ፣ እርግጠኛ ይዘጋብኛል። በቃ ሶስት ደቂቃ ነው። ምንም በቃ እንት አልችልም ጊዜ አይቆምም። ወንጌል በነገራችን ላይ ሪፖርት በማድረግ አይቆምም። ባይ ዘ ዌይ እነዚህ ሶስት አባቶች ቪዲዮቸው ተያይዞ በተለቀቀ ሰዓት አይታችሁ ከሆነ አዛሄል ሚዲያ የሚባል የኦርቶዶክስ ሚዲያ ልደተ ቃል በቪዲዮ ይዞ ወጥቶ ሲገስጻቸው የነበረ ልደተ ቃል ሲናገር አንዳንዴ በየትኛውም ሰዓት የሚናገሩትን ንግግር እንደ ሪፈረንስ መያዝ ቆንጆ ነው ወገኖች። እናንተ ለቪው እና ለሰብስክሪፕሽን ነው ይህንን ያጋለጣችሁት። ያው የኦርቶዶክስ ሚዲያ ነው፣ አንሱት። ካልሆነ ስራዬ ብዬ ቁጭ ብዬ አንድ ሳምንት ነው ሪፖርትን ማስደርገዋለሁ። ኦኬ። አሁን ይሄ ለራሱ የተናገረው ነው፣ ግን ልታስቡት ትችላላችሁ፣ ሪፖርትን እንዴት ስራዬ ብለው ቁጭ ብለው እንደሚያደርጉ። እኔ አሁን ያንን ስሰማ ኦኬ፣ የእኛንም እንዲህ ነው የምታደርጉት ማለት ነው። ኦኬ አንዳንድ የሚናገሩትን ነገር በቃ ይሄ ምንድን ነው ሆድ ያባውን አይደለም የሚባለው? በራሳቸው ቤት ችግር ሲፈጠር ቢያወጡትም የሚያረጉትን የተናገረው ይሄ ልጅ። ስለዚህ ይሄንንም ቤት የወንድሞችንም ቤት እንደዚህ ነው የሚያረጉት ማለት ነው ኦኬ። ስለዚህ እኛ ደግሞ ቢያንስ ያ በዚህ አይ ኖ በተለያየ ሲቹዌሽን ውስጥ ሆናችሁ ነው የምታዳምጡት። ከልጆች ጋር ትሆናላችሁ፣ ስራ ላይ ትሆናላችሁ፣ ማይመች ሲቹዌሽን ላይ ትሆናላችሁ። ግን ትንሽ አንድ አምስት ደቂቃ ወስዳችሁ ያው ሶ አዘ ማርኬቲንግ ስታስቡት ከራሱ ከካምፓኒ ጋር ሪሌትድ የሚያደርግ ስለሆነ ለላይቦች የሚመቸው ይሄ ነው። በጣም ትልልቅ ጊፍት ትሰጣላችሁ። አንድ ኮይም ብቻ ናት እና ትልቅ በምትሰጡበት ጊፍት ይሄንን ብዙ መስጠት ትችላላችሁ። በዚህ ሬዚስት ማድረግ ይችላል ማለት ነው ያ ዛሬ አዎ፣ ያወጣዋል እንዴ? በደንብ ብዙ ፊልተር አለ። ዛሬ አንቃጠልም እኛ፣ ባይ ደውዬ አንቃጠልም። እናንተ ናችሁ፣ ይኸው ተቃጥላችሁ። ከኛ ቤት አትወጡ። እስኪ አሁን ለምን ምን ሰራላችሁ? እኛ ጋር ለምን አትወጣ? መኖር መኖር ፈራው። ስምህ እራሱ ተስፋ የቆረጠ ስም። ማርያምን ይዘህ ተስፋ የቆረጥክ ምር እውነት እኮ ነው እንደዚህ አይነት ስም ይዞ ደግሞ ያወራል። አንተ ከየትም ከሲኦል የምታወጣ ማርያም እያለች እንደዚህ አይነት ስም ይዘክ ትወጣለህ። መኖር ፈራ።